ነው እንደዛ ተያያዝ ውስጥ ኤምቢራሽ እስኪ ዞርታ ትተሽ የማን ችግር ፈጥረሽ አባዬ። ቴናና ዳንኤል ቤት የማግኘት ህልማቸው በአጭር ጊዜ ስለተሳካላቸው በደስታ ጨልለዋል። ራሳቸውን በመጠጥ ደብቀውም እስከ መስከር ደረጃ ደርሰዋል። በተለይ ቴና ከልክ አልፋ ሰክራ ስለነበረ እያንዳንዱ ሚስጥራዊ መረጃዎችን መቀበጣጠር ጀምራለች። ካሌብና አባትየው አያውቁም የመሰላቸው፣ በተለይ ዳንኤል ክፉኛ ተሸማቋል። ምን ነው? ፍቅረኛ ነው ወንድም መለየት ተሳነሽ? አሁን ገብተሽ አረፍ በይ። እያለም በተጨማሪ ሌሎች ነገሮችም ተናግራ እንዳታዋርደው እሷን መቆጣጠር ጀምሯል። ሰዓቱ ጠዋት ሆነና ትናንትና በጣም ነበር እያናደድሽኝ። ምን ያልቀባጠርሽው ነገር አለ? አሳፍረሽኛል። እዚህ ጉድ ግን እንዴት ብዬ ነው ራሴን ልከላከል የምችለው? እያለም በጣም ተበሳጭቶባታል። እሷም ምንድን ነው የተናገርኩት? ምን ቀባጠሬ ነው እያለች ክፉኛ ተደናግጣለች። ብቻ ሚስጥሩን አያውቁም፣ አይሰሙም፣ አይለሙም ያለቻቸው ካሌብና አባትየውም ስለሰሙ ክፉኛ ጥርጣሬ ውስጥ ገብታለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ እያልኩኝ ትሁት ክፍል ሀያ አምስትን እንመለከታለን። እንግዲህ ካሌብ ክፉኛ የጀመረው ድብብቆሽ ያዋጣው አልመሰለኝም። ማለትም ዳንኤልና ቲና አንድ ላይ ወደ መኝታ ክፍል ሲያመሩ ያልሆነ ነገር ሲናገሩ እሱም ስሜታዊ እየሆነ በሁለቱ ላይ ከባድ ውሳኔ ሊወስን እንደነበርና አባቱም ደርሶ ከዚህ ስሜታዊነቱ ሊያወጣው ችሏል። አባቱም ቢሆን በዚህ ጉዳይ ስጋት እንደነበራቸውና አሁንም ቢሆን በዚህ ከቀጠለ ምናልባትም ራሱን ወደማይሆን ደረጃ ሊደርስ ስለሚችል ይህ ነገር አስፈርቷቸው በራሱ በቀድሞ ማንነት እንዲገለጥም አድርጓቸዋል። ማለትም ካሌብ አሁን ላይ ካሌብ ሆኖ ተከስቷል። ሆኖም ወይዘሮ ፈለቁ የት ሄደች በማለት ነበር የተከሰተው። ወይዘሮ ፈለቁም አንዳንድ ነገሮች ቤት ውስጥ አለመቻቸው ብሎ እዛ ቤት መቆየት እንዳልቻሉ ሽማግሌው እየተናገሩ ነው። ቲናም ያና ደዳትና ያበሳጫት ነገር ቢኖር ከሽማግሌው ጋር ቤቱን በስሟ እንዲያዞርላት እየጠየቀችው ሳለ ነገር ግን ይህ ሳይሳካ ካሌብ ከቸች ማለቱ ነበረ። እሷም ድንብርብሯ ወቶ ወጥቶ እንዴት በዚህ ፍጥነት ልትመጣ ቻልክ እያለችም ጠይቀው ነበረ። ሆኖም ካሌብ እንደናፍቁትና በተለይ ደግሞ ድንገት መጥቶ ሰርፕራይዝ ማድረግ እንደሚፈልግም ይገልጽላት፣ እዚህም ተናዳ ለዳንኤል እየነገረችው ነበረ። ለትንሽ እኮ ነው ካሌብ የደረሰብን። ሽማግሌው ቃል ገብቶልኝ ወደ ውጭ ወጥተን ቤቱን በስሜ ሊያዞርልኝ ነበረ። ነገር ግን ካሌብ መጥቶ ጉዳዩ ተደናቀፈ እያለችም ገለፀችለት። እሱም እኔ ከዚህ ጉድ መውጣት ነው የምፈልገው እያለ ዳንኤል። በእርግጥ ፍላጎቱንም ከዚህ በፊት ለትሁት ነግሯት ነበረ አዩ የሚወዳት ፍቅረኛ እንዳለችውና ከዚህ የሚያገኘውን ገንዘብ ወስዶ ከዛች ጋራ መኖር እንደሚፈልግም ገልጾላታል። ይህንን ተከትሎም አሁን ቲና በጣም እየሰለቸችውና እያማረረችው እንደመጣች ነገር ግን እስካሁን የለፋበትን ሳይዝ መውጣት እንደማይፈልግም በተደጋጋሚ ገልጿል። ዛሬ ላይ ታዲያ ሽማግሌው ቃል ገብቶልናል፣ እንግዲህ ቤቱ በስሟ ሊዞር ነው። ዛሬስ ምን ብለሽ ታደናቅፍ ይሆን? በማለት ትሁትን ጠይቋታል። ትሁትም፣ እናንተ ከተሳካላችሁ እኔ ምን አገባኝ በማለት መልሳለታለች። ማለትም ትክክለኛ ሚስጥሩን ታውቃለችና ሀሰተኛ ሰነድ አዘጋጅተው እንደሚቀልዱባቸው ይህ ነገር ለሷ እየተገለጸ ነው። ምን ነው በባለፈው እኮ ጋርድ ቆመሽ እኛ የሄድንበትን መንገድ አላደናቀፍሽም ነበር እንዴ? በማለት ትሁትን ይጠይቃታል። በቃ አሁን ስለዚህ ጉዳይ ሁለተኛ እንዳታነሳብኝ በማይመለከተኝ ነገር አጠይቀኝ በማለት መስመሩን ዘግተዋለች። ሽማግሌውም ቲና እየተደነባበረችበትን በግልጽ ለልጃቸው እያስረዱት ነው ቤቱን በስም የፈርምልኝ ብላኝ እሺ ብያት ነበረ። ሀሰተኛ ሰነዱም ተዘጋጅቷል። እያለም ሽማግሌው አሁንም በቲና ላይ እየቀለዱባትና ድራማቸውን እያስቀጠሉት እንደሆነም ለልጃቸው ይገልጹለታል። ልጃቸውም ይህንን ከሰማ በኋላ የቲናን መጨረሻ ለማየትም ቤቱን ለቆ ወጥቷል። ይህንን ተከትሎም አባዬ እንሄድና አሁኑኑ በስሜ ይዙርልኝ፣ ካሌብ ሳይመጣ ጉዳዩ ምስጢራዊ ሆኖ መዝለቅ አለበት በማለትም ሁለታቸውም ተማማሉ። ሽማግሌውም አንችም ለካሌብ እንዳትነግሩ እኔስ አልናገርም ይልቁንስ አባዬ አንተ እንዳትናገር አለችው። ብቻ ሁለታቸውም በተለያየ ቋንቋ አስጠንቀቃቸውን ተያይዘውታል። በመጨረሻም ይህንን ሀሰተኛ ሰነድ በመያዝም ጉዞ ይጀምራሉ። እየሄደች ግን አሁንም ካሌብ ከሰማ ሌላ ችግር ሊፈጥር እንደሚችልም ስጋቷን ለሽማግሌው እየገለጸችላት ነው። ሽማግሌውም መሀብሴ እስከሆነ ድረስ እሱ በማይመለከተው ነገር ምን አገባውና ነው በዚህ ልክ የምትጨናነቀው? ለማንኛውም ለዋልሽልኝ ሁለታ ግዴታ መመለስ ይኖርብኛል በማለት እየገለጹላት ነው። እሷም በደስታ ጨለለች። አባዬ በጣም አመሰግናለሁ። በህይወቴ ትልቁንና ምኞቴን አሳክተልኛል እያለችም ጨፈረ። አሁን የቤት ባለቤት ነኝ እያለችው ቲናም አባዬ ዛሬ እኔ ጋብዛሃለሁ በማለት ወደ ሬስቶራንትም አብረው ያመራሉ። መጠጥም ተጋብዘው እንደምንም ብለው አንድ ብርጭቆ እንዲጨርሱ ይደረጋሉ። አባዬ ደጋግመህ ጠጣ እያለችም በደስታ በላይ በላዩ መጠጣቱን ተያይዘዋለች። ሽማግሌው ከዛ በኋላ እዛ ቤት መቆየትን አልፈለገም። እሷን እዛው ሬስቶራንት ቁጭ አድርገዋት እርሳቸው ግን ወደ ቤት ይመጣሉ። ከካሌብ ጋራም ተገናኝተው ቤቱን በስሟ እንዳዞሩላት እና የቲናን መጨረሻ ማየት እንደናፈቃቸውም እያወሩ ነው። ቲናም ዳንኤል እስከሚመጣ ድረስ እዛው ሬስቶራንት ቁጭ ብላም ጠበቀችው። ታዲያ ትልቅ ሰርፕራይዝ እንዳላትም ልታበስረው እየጓጓችም ነገረችው። እንግዲህ የሁል ጊዜ ጥያቄያችን ዛሬ ላይ ተሳክቶልናል። ቤቱን አባዬ በስም ያዙሮታል በማለትም አበሰረችው። እሱም በፍጹም የማይታመን ነገር ነው፣ ምናልባትም እያሾፉብን እንዳይሆን በማለት ጥርጣሬውንም እየገለጸላት ነበረ። ይህንን ተከትሎም ቲና በፍጹም አባዬ ይህንን ሊያደርግ አይችልም፣ እኔን መሸወድ አይቻልም እያለች የያዘችው ትክክለኛ ኦሪጂናል ሰነድ እንደሆነም ለማስረዳት እየሞከረች ነው። በመጨረሻም ሲጠጡ ቆይተው ወደ ቤት ሲገቡ ግን ሰክራ እየተንገዳገደች ብዙ ነገር መለፍለፏን ተያይዟለች። ዳንኤል ጋር ያላቸውን ድብቅ ግንኙነት መናገር ጀምራለች። ይን ፍቅር ወደ መኝታ ክፍል ተያይዘን እንግባ፣ ነገር ግን ለማንም እንዳትናገር እያለች ሁሉም በተሰበሰቡበት የቤተሰብ አባላት ቀበጣጠሩን ተያይዘዋለች። የያዘችውንም ሐሰተኛ ዶክሜንት እያገላበጠች ከእንግዲህ በኋላ ይኸው የማንም ገረዳ አይጫወትብንም፣ እኛም የቤት ባለቤት ሆነናል፣ እያንዳንዱ ጥርግ አድርገን እናስወጣና እኛም እፎይ ብለን እንኖራለን እያለች የወደፊት እቅዷንም በዛው በስካር ውስጥ ሆና መለፍለፏን ተያይዘዋለች። ይህንን የሰሙት የቤተሰብ አባላትም ግቢና ረፊ በማለት ገብታ እንድትተኛ ትደረጋለች። ዳንኤል በማለዳ ተነስቶ በጣም ነው ያዋረድሽኝ። ትናንትና ምን ያልተናገርሹ ነገር አለ? እንደዛ አትጠጭ እያልኩሽ በላይ በላዩ ጠጥተሽ ብዙ ነገር ተናገርሽ በማለትም ይነግራታል። ይህን የቲና በጣም ደነገጠች። ምንድን ነው የተናገርኩት እያለች እያንዳንዱ ሚስጥራዊ መረጃ እነሱ ሰሙብኝ በሚል ስሜትም ተደናግጣለች። ነገር ግን ጉዳዩ ቀድሞ እየታወቀ ነበር። አባትም ካሌብም ቢሆን ምንም አዲስ ነገር የሰሙት የለም። የቲና ፍላጎት እንደሆነ ይኸው ነው። እሷ ግን እስካሁን የማያውቁትን ሚስጥር ተናገርኩ በሚል ስሜት ነበር ስትናደድ። የነበረው አባትም ለቲና ላስረግባት የፈለጉትን ሀሰተኛ ሰነድ አጠገባቸው ይዘው ማገላበጣቸውን ተያይዞታል። ይህ ምንድን ነው አባዬ በማለት ይጠይቃል። ግለውም የቤታቸው ኦሪጂናል ሰነድ እንደሆነም ይናገራሉ። ምን ተከትሎም ቲና በር ላይ ቆማ ታዳምጥ ስለነበረ አባዬ እስኪ ልየው እያለች ለመውሰድ ስትፈልግ ይህ ያንቺ አይደለም የሰው ነው በማለትም እጇ ላይ ነጥቀዋታል። ካሊብም ቲናን አባዬን ምን እየሰራሽ ነው ያለሽው በማለት ያፋጥጣታል። ይህኔ ቲናም አባዬ በካሊብ ስም አድርገው ብየው ነበረ። ነገር ግን ከሴት ወንድ ይሻላል ሴቶች ማለት በጣም ጠንቃቆችና ጎበዞች ናቸው። በማለት በኔስማ ዙሮታል እያለችም ከካሌብ ነገረችው። ካሌብም የቴናን መደናገጥ አይቶ እንደገና እንድትረጋጋ በጣም ጥሩ አድርገሻል የኔ ጀግና እያለ ማደነቃት። ይህንን ተከትሎ በሰራችው ስራም ጀብድ ተሰምቷታል። በመጨረሻም እያደነቃትና ከዚህ በኋላ የቤት ባለቤት እንደሆኑና ፍላጎታቸውም እንደተሟላላቸው ካሌብ እየገለጸላት ነበረ። ይህንን ተከትሎ ቲና እውነት ስለመሰላት በደስታ ጨለላለች። በመጨረሻም ሽማግለውን ለቁ ጉዳዮች ስላሉ ይህንን እንዲጨርሱላትም ሽማግለውን እየመራች ወስዳቸዋለች። ይህ ሀሰተኛ ሰነድ ከያዘች በኋላ ቲና ምን ልትፈደድ ትችላለች? ለማንኛውም የቤት ባለቤት የሆነችው ቲና አሁን ቤተሰቡን ጥርግርግ አድርጋወታ ወጥታ ከእንግዲህ በኋላ የቤት ባለቤትነቱ የበላይነት ተጠናቋልና ከዚህ በኋላ ምንም ነገር የላቸውም በማለት የምታስተናብታቸው ይመስላል። ማለትም ከዳንኤል ጋር ያላቸው የወደፊት እቅዳቸው ይኸው ነውና በሚቀጥለው ክፍል እንግዲህ አጓጊ እየሆነ የመጣው ትሁት ድራማ ማህበራዊ ሕይወታችን ለውርስ ተብሎ እርስ በርስ መገዳዳት፣ መገዳደል ብቻ ብዙ የወንጀል ታሪኮችን የሚያትት ድራማ ነው። ለዛሬው ይኸው ነበረ። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ የተሰናበትኳችሁ ባይ ባይ።